የ2018 ዓ ም የሆረ ሃርሰዴ ኢሬቻ በዓል አባ ገዳዎች፣ አደስንቄዎች፣ ቀሮዎችና ቀሬዎችን ጨምሮ ከተለያዩ የአገሪቱ ክፍሎች የተውጣጡ የኦሮሞ ብሔረሰብ ተወላጆች ብሔር ብሔረሰቦች እንዲሁም የሀገር ውስጥና የውጭ ሀገር ቱሪስቶች በተገኙበት በቢሾፍቱ በድምቀት ተከብሯል። በኦሮሞ ሕዝብ ዘንድ ትልቅ ስፍራ የሚሰጠው የሆረ ሃርሰዴ ኢሬቻ በዓል ሬፈና ወይም ምስጋና የማቅረብ ስነ ስርዓትን በማከናወን በድምቀት ተከብሯል። የሆረ ሃርሰዴ ኢሬቻ በዓልን አባ ገዳዎች ና

በአባ ገዳዎችና በሃደ ሲንቄዎች ምስጋና የማቅረብ ስነ ስርዓት የተጀመረው የኢሬቻ በዓልን ተከትሎ በሆረ ሃርሰዴ የኢሬፈና ወይም ደግሞ ምስጋና የማቅረብ ስነ ስርዓትም ተከናውነዋል። እልሜ ዮደን እልሜ አርገዻ ዱኛ ዮደን ዱኛ አርገዻ ገለን ኬሰው ዋቃ ለፈገ ገለን ኬሰው ዋቃ ለፈገ ነገ።

የበዓሉ ታዳሚዎች አስቸጋሪውን የክረምት ወራት አሳልፎ ለጸደይ ላደረሳቸው ፈጣሪ ምስጋና በማቅረብ ከዘመን ዘመን መሸጋገራቸውን ያበሰሩ ሲሆን ስለ መጪው ጊዜም ተስፋና መልካም ዕድልን ተመኝተዋል።

akamar kara lila bu ma ke የእርቅ የሰላምና አብሮነት ተምሳሌት የሆነው የኤሬቻ በዓል ህብረብሔራዊ አንድነትን ከማጠናከር ባለፈ ለቱሪዝም ዘርፍ እድገት ጉልህ አስተዋጽኦም እያበረከተ ይገኛል። የባሉ ተሳታፊዎችም የዘንድሮ 2018 ኤሬቻ በዓል በድምቀት መከበሩ እንዳስደሰታቸው አስተያየታቸውን ሰጥተዋል። እንደ ዘንድሮ በእውነቱ ትልቅ ህዝብ የተሰበሰበበትና

ትልቅ ሰላምም የተገኘበት በሁሉም በላይ ከሁሉም በላይ ከሁሉም በላይ ሰላም የሰፈነበት እሬቻ በዓል የዘንድሮ በዓል መሆኑን በደንብ ያረጋግጣለሁ። ከዛም በተረፈ የብሄር ብሄረሰቦች የኦሮሞ ህዝብ ብቻ ሳይሆን የብሄር ብሄረሰቦች በትልቁ ያከበሩበትና አዛውንቱ፣ ወጣቱ፣ እንደገና ሽማግሌው፣ ልጆቹ እንደገና ያከበሩበት በዓል ነው። ከጊዜ ወደ ጊዜ የኦሮሞ ባህል እሴቶች

እና ከለሮች ልብሶች ላይ በየጊዜው እየተሻሻሉ እየተሻሻሉ የመጡበት ሁኔታ ነው ያለው። ሶ ይሄኛው በቱሪዝም አንጻር ዲዛይን ከሚሰሩ ልጆች አንጻር የተለያየ ባህል ልብሶች ከሚሸጡ

ሰዎች አንጻር ባህልን ከማሳደግ አንጻር ቱሪዝምን ከማሳደግ አንጻር የሀገሪቷን የተለያዩ ነገሮችን ከማሳየት ሁለት ሶስተኛ ደግሞ ቢዝነስን ከማሳደግ አንጻር በጣም ብዙ አስተዋጽኦ ያለበት ሁኔታ እያረገ የአብሮነት፣ የፍቅርና የምስጋና ባህል የሆነው ኢሬቻ የኢትዮጵያውያንን መስተጋብር በማጠናከር ለሀገር ማንሰራራት ጉልህ ሚና እንደሚኖረውም አስተያየታቸውን ለኤኤምኤን ሰጥተዋል። ከአብዛኛው ብሔረሰብ

ትናንትና በተለይ አዲስ አበባ በነበረው ቆይታ አብዛኛው የኢትዮጵያ ሕዝብ መጥቷል ማለት ይቻላል። ስለዚህ በዓሉ የአንድ ማህበረሰብ ወይም የአንድ የኦሮሞ ሕዝብ ሳይሆን የኢትዮጵያውያን የጋራ በዓል እንደሆነ የሆነ ነው ያለው። እንደገና ደግሞ ሁሉንም የዚህ በዓል ተሳታፊ ሲሆን አንድ ስሜት አለው። አንደኛው ፈጣሪውን የሚያመሰግንበት ለሰላምና ለፍቅር ለአብሮነት

የሚከበር በዓል በመሆኑ ሰላምን፣ አብሮነትን፣ መፈቃቀርን መፈቃቀርን አብሮ መኖሩን የማይፈልግ ሰው የለም። ኢሬቻ ማለት ዘርን፣ ሃይማኖትን፣ ብሄር ብሄረሰብን ሳይለይ ሁሉ በአንድነት የሚያከብረው በዓል ነው። በተለይም ደግሞ በዓሉ ለየት የሚያደርገው ዋነኛ አባይ ግድባችን በመጠናቀቁ በጣም ደስ ብሎናል። ያንንም ለየት ያደርገዋል። ሁለተኛ ደግሞ ዘንድሮ ለሶስተኛ አመት ያመጣውት በጣም ደስ የሚል በዓል ነው።

የዘንድሮ ኢሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ መስከረም 24 በሆረ ፊንፊኔ፣ መስከረም 25 ደግሞ በሆረ ሃርሰዴ በደማቅ ስነስርዓት ተከብሯል።